ሜሜዳጌክብሬና ማረጌሜሜሽታ ን ያላ ታ አሰላሙ አሌይኩም ወራህመቱላሂ ወበረካትሁ። ድና የተከበራችሁ የፎዝ ቤት ሰዎች ወደ ሀገር ልጆች በያላችሁበት በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትትሩፍ ይበልልኝ። እንሻአላ ዛሬም በተለመደው ስለ ረሱል ምን ያህል እናውቃለን የሚለው ታሪካችን እንደቀጠለ ነው። ክፍል ስድስት ማለት ነው። እንሻላ ቪዲዮውን በላይክ በሽር ጀምሩ። ስለምታበረታቱ ከልብ ነው የሚያመሰግነው የእኔ ውዶች ማለት ነው። ጅዛኩሙላሁ ይረን ኸይረን በእያላችሁበት ሰላማችሁ ይብዛል። እንሻአላ እሺ ዋስትና ለምን ለምን ሰጠኸው በሚል ቁረይሾች ከኢብኑ ድጉንና ጋር ተጣሉ። ይህን ተከትለው ኢብኑ ድጉንና አቡበክርን ረዲየላሁ አንህ ድምጽህን ዘጋ አድርገህን ብ ብሎ ቢያማክረው ዋስትናህን ማንሳት ትችላለህ እንጂ ቁርአንን በሚስጢር አላነብን ብሎ መለሰለት። ዋስትናው ተነሳ። አቡበክርም ረዲየላሁ ዐንሁ ድምፁን ከፍ በማድረግ ማንበቡን ቀጠለ። የአቡጣሊብንና የኸዲጃን ሞት ተከትሎ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚደርሰውን ጫና እየከበደ መጣ። ነቢዩም ሰለላሁ ዐለይሂ ወሰለም የመከራውን ክብደት በጥቅሉ ሲገልጹት ለአላህ ስል ምንም ከሚሰጋው በላይም ሰግቻለሁ፣ ማንም ላይ ከሚደርሰው ችግር በላይ ችግር ደርሶብኛል ብለዋል። የሚደርስባቸውን መከራ ለማቃለል እና አዲስ አጋዦችንም ለማፍራት በማሰብ ወደ ጧኢፍ ተጓዙና ከሶስት አለቆች ጋር ተወያዩ። አለቆቹ እስልምናን ለመቀበል ፈቃደኛ አለመሆናቸውን ሲነግሯቸው ጧኢፍ መምጣቴን ለማንም እንዳትነግሩብኝ ብለው ቢመልሱም ቃላቸውን አፍርሰው በአካባቢው የነበሩ ልጆችና እብዶች በማሰማራት ጭካኔ በተሞላበት ሁኔታ አስደበደቧቸው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ከደረሱ ፈተናዎች ሁሉ ከባዱ ፈተና በጧይፋ ውያኖች የተፈጸመባቸው ግፍ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከጧይፍ እስከ ቀረነ ሰዓሊብ ድረስ ድረስ በሀሳብ ተውጠው ተውጣው ነበር የተጓዙት። ቀረና ሰዓሊብ ሲደርሱ ራሳቸውን አወቁና ወደ ሰማይ ቀና ብለው ተመለከቱ። በቁራጭ ደመና ተጠልለው ሲጓዙ እንደነበረ ተረዱ። ጅብሪልንም ከደመናው ውስጥ አዩት። እሱም የሚይዙትን ሁሉ እንድፈጽ የሚያዙትን ሁሉ እንድፈጽም የታዘዘ የተራራ መላይካ እንደተላከላቸው ነገራቸው። የተራራውን መላይካ ከፈለክ ጧኢፍን ያከበቡትን ሁለት ተራሮች አላትሜ ጠላቶችን ልጨርስልህ ብሎ ሲነግራቸውም ምናልባትም ከጀርባቸው የተውሂድ ልጆች ሊፈጠሩ ይችላሉና እንዲጠፉ አልፈልግም የሚል ምላሽ ሰጡት። በዚሁ ጉዞ ላይ ክርስቲያኑ አዳስ ወይም ደግሞ የሻእባና ኡትባ ቢን ረቢአ የተባሉት ቀንደኛ ሙሽሪኮች አገልጋይ ሰለመ። በተጨማሪም መካ አካባቢ ሲደርሱ ዋዲ አልነህላ ከተባለች ቦታ ቁርአን ሲቀሩ ያዳመጡ የጅን ጀማዓዎች ሰለሙ። የጅኖቹ የአሰላለም ሁኔታ በአህቃፍና በጅን ምዕራፍ ላይ በዝርዝር ተናግረዋል። ሞጥዒም ቢን አዲ ዋስትና ተሰጣቸውና ተመልሰው መካ ገቡ። ሞጥዒም የማዕቀቡን ውል ካሰረዙትም ውስጥ አንዱ ነበር። ነብዩም ሰለላሁ ዐለይሂ ወሰለም በበድር ዘመቻ ፍጻሜ ላይ የሙጥዒምን ውለታ አስታውሰው ባይሞቱ ኑሮ ውለታውን እንደሚያካከሱ ተናገሩ። እንደ ብዙሃኖቹ የታሪክ ምሁራኖች ሀሳብ በአስረኛው የመልእክተኝነት ዓመት በአንዲት ሌሊት ሶስት ታላላቅ ተአምሮች ተከሰቱ። እነሱም የልብ ቀዶ ጥገና፣ ኢስራእ እና ሚዕራጅ ናቸው። የአቅሷ ጉዞ በኢስራኤል ምዕራፍ ሲጠቀስ፣ የሰማዩ ጉዞ ደግሞ በነጅም ምዕራፍ ላይ ተገልጿል። ጉዞ ከመጀመሩ በፊት ጅብርኤል አለይሂ ሰላም ደረታቸውን ቀዶ ልባቸውን አውጥቶ በዘምዘም ውሃ ካጠበውና ኢማም ከጥበብ ጋር ቀላቅሎ ከጨመረበት በኋላ ወደ ቦታው መለሰው። ከዚያም ደረታቸውን ሰፋው። ይህ ለሁለተኛ ጊዜ የተደገመ ተአምር መሆኑ ነው። ከአህያ ከፍ ያለና ከበቅሎ ያነሰ ከእይታው መጨረሻ ላይ የሚረገጥ ነጭ አንጸባራቂ ቡራቅ መጓጓዣ ተመቻቸላቸውና በእሱ ከሐረም መስጂድ ወደ አክሷ መስጂድ አቀኑ። ከዚህ በዘለለ ለመጓጓዣው መስለም የመጓጓዣው መስለም ይሁን ምንነት አይታወቅም። አክሷ መስጂድ ሲገቡ ጌታችን ነብያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አለይሁም ወሰላት ወሰላም ሁሉ ሰብስቧቸው አገኙ። በነቢያችን ኢማምነት ሁሉም ሁለት ረክዓ በጀማ ሰገዱ። ከሶላቱ በኋላ ከጅብሪል ጋር በመሆን ወደ ሰማይ ተጓዙ። የመሰላሉን ምንነት የመሰላሉን ምንነት አላህ ብቻ ነው የሚያውቀው። በቅድመ ተከተል ከአንደኛው እስከ ሰባተኛው በቅድመ ተከተል ከአንደኛው እስከ ሰባተኛው ሰማይ ከአደም ኢሳና የህያ፣ የሱፍ፣ ኢድሪስ፣ ሃሩን፣ ሙሳና ኢብራሂም አለይሁሙ አሰላቱ ወሰላም ጋር ተዋወቁ። በእለቱ ተቀጣጣይዋን እሳትና ጠባቂዋን ማሊክን አለይሂ ሰላም አይተዋል። የዝሙተኞችን፣ የወልድ ተጠቃሚዎች በእውቀታቸው የማይተገብሩ ሰዎችንና የሃሜተኞችን ቅጣት ተመልክተዋል። በሌላ በኩል ደግሞ ጀነትንና በውስጧ የሚገኙትን የኡመር ቢን አልሐጣብ ረዲያላሁ ዐንሃ ህንጻ፣ የዘይድ ቢን ሐሪሳን ረዲያላሁ ዐንሃ ቆንጂት፣ ሁለት የጀነት ወንዞችን እንዲሁም የሃይልን እና የኢፍራጣስን ወንዞች ምንጭ ለማየት በቅተዋል። ሰባተኛውን ሰማይ አልፈው ሲደርተል

በሚዕራጅ ሌሊት አምስቱ ግዴታ ሶላቶች ተደነገጉ። በሚቀጥለው ቀን ጅብሪል አለይሂ ሰላም የሶላቶቹን ወቅቶች በተግባር አስተማራቸው። በዚሁ ጉዞ ላይ ከባባድ ወንጀልን የፈጸሙ ሙስሊሞች የመጨረሻ መኖሪያቸው ጀነት እንደሚሆን ተነገራቸው። የበቀራ ምዕራፍ መቋጫ ላይ የሰፈሩ አንቀጾች ተሰጧቸው። ኢስራ እና ሚራጅ በአንዲት ሌሊት በአካል የተፈጸመ እውነታ እንጂ በህልም ወይም በሩህ ብቻ የተከወነ አይደለም። የኢስራ እና የሚዕራጅ ጉዟቸውን በስኬት ካጠናቀቁ በኋላ ወደ የተለያዩ ጎሳዎች ዘንድ በመንቀሳቀስ በንግድ ቦታዎች በመገኘት እና በሀጅ ወራቶች የዳዕዋ ስራቸውን ያካሄዱ ጀመር። የጌታዬን ቃል ለጎሳዎች እንዳሰማ ማን ነው ከሌላ የሚሰጠኝ እያሉ ይጠይቁም ነበር። ይህንን የዳዕዋ ስራ በዋነኛነት ሲያ? ሲያደናቀፉባቸው የነበሩትን አቡ ጀህልና አቡ ለሀብ ነበሩ። መልእክተኛው ሰለላሁ ዐለይሂ ወሰለም ላኢላሀ ኢላ በሉና ለስኬት ብቁ እያሉ ሲያስተምሩ ከነብዩ ኋላ እየተከታተሉ ሙሐመድ አጭበርባሪ ነውና አትስሙት እሱ ማለት መተታም እብድ፣ ገጣሚና ጠንቋይ ነው እያሉ ሰዎችን ያሳምጹ ነበር። ጎሳዎች ላይ ያተኮረው ዳዕዋ ውጤቱ ሶስት አይነት ሆነ። ከፊል ጎሳዎች ከሙሐመድ ራሳችሁን ራቁ። ከፊሎችም ዝምታን መረጡ። ሶስተኛዎቹ የአንተን ህልፈት ተከትሎ ስልጣኑን እኛ ማግኘት ከቻለን እንከተላለን የሚል ሀሳብ ቢያቀርቡም ነቢዩ ሰለላሁ ዐለይሂ ወሰለም ቅድመ ሁኔታቸውን ስላልተቀበሉት አንድም ጎሳ ሳይከተላቸው ቀረ። በአስራ አንደኛው የነቢይነት አመት ስድስት የኸዝርጅ ጎሳ አባላቶች ከመዲና በመነሳት ሀጅ ለመፈጸም ወደ መካ አቅንተው ነበር። ይሄን ያውቁት ያወቁት መልእክተኛው ሰለላሁ ዐለይሂ ወሰለም ሐጃጆቹን በሚና ዳገት ላይ አገኟቸውና ተልኳቸውን ምን እንደሆነ አስረዷቸው። በውይይታቸው ደስተኛ የሆኑት ሐዝርጂዎች ነቢይነታቸውን ተቀብለው ቀጣይ አመት በዚሁ የሐጅ ወቅት እንገናኝ ብለው ቀጠሯቸውና ቀጠሯቸውና ወደ መዲና ተመለሱ። እነዚህ ስድስት ልዑካኖች ወደ መዲና ከተመለሱ በኋላ ከነቢዩ የተማሩትን ለማህበረሰባቸው አስረዱ። ይህን ተከትሎ በርካታ መዲናውያን እስልምናን ተቀበሉ። ከአላህ ህዝነትና ቸርነት በኋላ ሁለት ጉዳዮች እስልምናን በቀላሉ እንዲቀበሉ ምክንያት ሆነል ሆነዋቸዋል። ነቢዩ ሰለላሁ ዓለይሂ ወሰለም ወደ መድና ከመሰደዳቸው በአምስት አመት ቀደም ብሎ በሁለት የመድና ጎሳዎች ወይም ደግሞ አውስና ሀዝርጅ መካከል ከባዱ የቡዓስ ጦርነት ተከስቶ ነበር። በጦርነቱ የአለቆቻቸው መገደል፣ የኢኮኖሚያቸው መንኮትኮትና የአንድነታቸው የበለጠ መፈረካከስ ለእስልምና በቀላሉ እጅ እንድሰጡ አድራጊ ነውና የቡዓስ ጦርነት አላህ ለነቢዩ ያመቻቸላቸው ትልቅ እድል ተደርጎ ይወሰዳል ብለዋል እናታችን አይሻ ረዲየላሁ ዐንሃ። የመዲና ሙሽሪኮች በተደጋጋሚ ከአይሁዶች ጋር ይጋጫሉ። አይሁዶቹ በተሸነፉ ጊዜ ሙሽሪኮቹን የመጨረሻ ነቢይ የሚላክበት ጊዜ ስለተቃረበ ከእርሱ ጋር ሆነን እንጨርሳችኋለን እያሉ ይዝቱባቸው ነበር። ሙሽሪኮቹ የነቢዩ የመላክ ወሬ ሲሰሙ ጉዳዩን ከአይሁዶቹ ዛቻ ጋር አያያዙትና ሳይቀድሙን ፈጥነን መልእክተኛውን እንከተል ብለው ሰለሙ። አይሁዶቹ ግን በእልህና ምቀኝነት ያንን ሲጠባበቁት የነበረውን ነቢይ አስተባበሉ። በመጀመሪያው ዙር የሰለሙ ስድስት የህዝርጅ ልዑካኖች ወደ መድና እንደተመለሱ የደዕዋውን ስራ ጧጧፉት። ይሄን ተከትሎ በእያንዳንዱ የመድና ነዋሪዎች ቤት ስለ ነቢዩ ይወራ ጀመር በ አስራ ሁለተኛው የነብይነት አመተ የሀጅ ወቅት ላይ አስራ ሁለት ሙስሊሞች መድናውያን አስር ወይም የኸዝርጅና ሁለት የአውስ ጎሳ አባላቶች ሀጅ ለመፈጸም ወደ መካ ቀኑ። በሚና ዳገት ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተገናኙና ቃል ኪዳን ፈጸሙ። ይሄ ቃል ኪዳን የመጀመሪያው የዳገቱ ቃል ኪዳን ወይም ደግሞ በይአቱ ለአቅበቲ አልኡላ በመባል ይታወቃል። የቃል ኪዳኑ ይዘት በአላህ ላይ ምንም ላያጋሩ፣ ሳይሰርቁ፣ ዝሙት ላይ ፈጽሙ፣ ልጆቻቸውን ላይ ገድሉ፣ ሌሎች በብልግና ላይ ዘልፉና ለነብዩ ሰለላሁ ዐለይሂ ወሰለም ትእዛዞች ሊጠብቁ ነበር። በስምምነቱ ውስጥ ስለ ውጊያ ጉዳይ አልተነሳም። እሺ አጀዛኩም ﷲ ኸይራን አህባቢ ነገ በሌላ ቪዲዮ እንገናኛለን። እስከምንገናኝ መልካም ቀን፣ መልካም ነምሽቱ ከና ዳሩ ሰላም አለይኩም ወራህመቱላሂ ወበረካቱ።